አምስት ከአራት ዓመት በፊት ኤአይ ሰላሳ ሰከንድ ብቻ ነው የሚያስገባላችሁ። አሁን ነው በየዋትሳፑ በየዩቱቡ በየምኑ ሙሉን ስትፈልግ። አሁንም ቢሆን ብዙም አይደለም ከሁለት ሰዓት በላይ አይተረጉም። ዘፈኑ ይቺ ብቻ ናት። ከዛ በኋላ ግን እንደነገርኳችሁ ከዛ በኋላ ምን ብሏል? ቀደሙ ሁንዴሳ ጋራ የሰራ ነው ምን አለ እሱን በቅርቡ እናወጣዋለን። ሙሉ ዘፈን ማለት ነው። አንድ ዘፈን አለ። ጽፎም የሰጠኝ አለ፣ የዘፈንበትም አለ። ግን አልወጣ፣ የለም እሱ ዘፈን ውስጥ የሰጠውም የለም። በቃ ተረሳ በዛው ማለት ነው። ይኸው እዚህ ጋር የራሱ ይሄንን ኢንተርቪው አውርዱት። ሳያወርዱት በፊት ሀጫሉ ሁንዴሳና አዲሱ ሙላቱ የሰሩት ሀገራዊ የአማርኛ ነጠላ ዜማ ሚል ከሶስት ዓመት ከምናምን ዓመት በፊት ያወጣዋለን ያውጣል ሳያጠፉት። ይቺ መረጃ ናቸው። የሳይፈሹ እና የአዲሱ ሙላቱ መረጃችሁ ነው። ምክንያቱም ያስፈልጋቸዋል። ለምን የዛሬ መቶ ዓመት አይሆንም? ለምን የሚቀጥለው መቶ ዓመት አይሆንም? ያ ጠይቁበት፣ ጠይቁ። እኛ ፍትህ ነው የምንጠይቅ፣ ፍትህ ስለምንጠይቅ ማለት ነው። ከአብዱኪያር ጋር የሰራችሁ ስራ በጣም ተወዷል። ከሀጫኑ ጋር የሰራችሁት ዘፈን ሀሳቡ ምንድን ነው? ሀገራዊ ነው ማውዴ፣ እያልነበረ ስለ ሀገር ማውዴ። ግጥምና ዜማ ይማን ነው? ዜማ አንተዬ ናት፣ ግጥም ናት ግርማቸው። እዚህ ጋር ውሸቱን ራሱ መሆኑ የምታውቁት እያለ ነው የሚናገረው። ይሄ እንዳለ ውሸት ነው፣ እንዳለ ውሸት ነው። ልጁ ከመሞቱ ከመገደሉ በህዝቡ ራሱ ተቀባይነት እንዳያገኝ እንዲጠላ ነው የተደረገው። አዳምጡት፣ አዳምጡት ኮፒ ሊንክ አርጉ። ከጠረቀመውም የብልጽግና ካድሬ ፍትህን የጠየቅኩት እግ እኔ ስላቻሉ ፍትህን የጠየቅኩት እናንተ መንግስት ምናምን አልነካኋችሁ፣ መንግስትህ አልነካውም። የተናገርኩትኝ የተሰራውን ምክንያቱም በአንተ ላይ የተሰራ ራስ መንግስት፣ እኔ አልገደልኩም ካልክ ፍትህ መፈለግና ኢንቨስቲጌት ማድረግ ካቃተህ፣ ይሄ ሁላ ነገር አንተንም የሚነካ ስለሆነ እንዲያውም ልደግፉኝ ነው የሚገባው እንጂ ይሄ ማሯሯጥ ምን ማለት አያስፈልግም። አያስፈልግም። ምክንያቱም በዛ ሰዓት ብዙ ጠላት አለባችሁ እና አብይ ያ ሀገሪቷን ለመረበሽ ሀገሪቷን ለመለወጥ በሸለቆ ደግሞ ስልጣን ለመያዝ ነው ይሄ ልጅ የተገደለው፣ አደለ? እንደዛ ነው ያላችሁት፣ አደለ? እንደዛ ካላችሁ ኢንቨስቲጌት አድርጉ። የዚህ ልጅ እንዲህ ናቅ አርጋችሁ የምትተዉት አደለም። ምክንያቱም ህዝቡ ቢተው ህዝቡ ቢደክመው እግዚአብሔር አይተውም። ሰላም አያገኝም መሄዝ የኦሮሞ ህዝብ ሰላም አያገኝ። ዛሬ የኦሮሞናት ምትራበው የምትጠማ ምናልባት የዚህ ልጅም ደም ሊሆን ይችላል የንጹሐን ልጆቻችን የአምስት ሺህ ቄሮ ደም ሊሆን ይችላል። ያ ምናልባት የወጣቶቹ ደም ሊሆን ይችላል። ምናልባት የአባቶቻችን ደም ሊሆን ይችላል። ዛሬ እንደዚህ ምክንያቱ እነሱ ለፈተና የታገሉት ያ እግዚአብሔር የሚባል ነገር እኮ አለ፣ የሚከፍል አለ እግዚአብሔር። ይሄንን ደግሞ ፍትህ ማውጣት ደግሞ በጣም ቀላል ነገር በጣም ቀላል ነው። በተለይ አሁን ላላችሁት ስለዚህ ይጠይቅልን ለን ዛሬ ባይጠየቅ፣ ምናልባት አንድ ቀን አንድ ቀን ልማቱ ስትጨርሱ ህዝቡን ሶስት ጊዜ በቀን ስታበሉ፣ የዛኔ ፍትህ ትጠይቃላችሁ። ግን አሁን እኔ ፔጄን እምብታዘጉት አዘጉት፣ ሪፖርት እምብታረጉ ሪፖርት አድርጉ። ያ ኤአይ እንደሆነ ምንም ጥርጣሬ የለው ካነጋገራቸው ማለት ነው። ከአጫሉ ጋር በአማርኛ ስልት ዘፈኑን ለመስራት ሀሳቡ እንዴት መጣ? እኔ ዘፈን ነበረ መጨረሻ አካባቢ ፋይናል ወደ ማድረግ በጣም ሌላ እሱ አማርኛ ዘፈን ነው። ስለዚህ አጫሉ በግጥምና ዜማ በአዲስ አበባ ውስጥ ይሳተፋል ማለት ነው። መቼ ነው የሚወጣው? አዲስ አልበም ይላችሁ። አሁን የኢንተርቪው ራሱ ቀደም ብሎ የነበረ ኢንተርቪው ይሁን ምን ይላል። ልክ እንዳለ ነው የሚያወራው። ራሱ ይሳተፋል። አደላ ከጫሉ እኮ ነው የሚለው። እንዴት ነው ነገሩ? ግን በግጥምና ዜማ በአዲስ አልበም ውስጥ ይሳተፋል ማለት ነው። በግጥምና ዜማ በአዲስ አልበም ውስጥ ይሳተፋል ነበር አይደለ? እንዲ ከሞተ በኋላ የሚወራው አይደለም ነ ወይስ ስንስት ኔ ስተተኛ ውስጥ ይቆ። ስለዚህ አጫሉ በግጥምና ዜማ በአዲስ አበባ ውስጥ ይሳተፋል ማለት ነው። ማለት ነው ምን ማለት ነው ማለት ነው ይሳተፍ ነበር። ከሞተ በኋላ ሰው ነበር ተብሏል የሚወራው ቀድሞ የተቀዳ ኢንተርቪው እንደሆነ ደግሞ ሉቃት ይሄንን ዳውንሎድ አርጋ አዳሚ እኔ ብሞትም ብኖርም ዳውንሎድ አርጋት ብዙ ጀግና የኦሮሞ ልጆች አሉ። ይሳተፍ ነበር ነው መባል ያለበት ወይስ? ስለዚህ አጫሉ በግጥምና ዜማ በአዲስ አበባ ውስጥ ይሳተፋል ማለት ነው።

ከአጫሉ አልበም በኋላ ደግሞ ያንተ አልበም ይለቀቃል ማለት ነው። አጫሉ በዚህ ዘመኑ ወዳጅሽ፣ ጓደኛ ነበር። አዎ አዎ፣ ወንድም ነው።